አያድርገውና በኢትዮ ኤርትራ መካከል ጦርነት ቢቀሰቀስ ጦርነቱ ሁለት ውጤት ሊኖረው ይችላል። የመጀመሪያው ኢትዮጵያ አሰብን ልትቆጣጠር የመቻሏ ነገር ሲሆን፣ ሌላው ነገር ደግሞ ጦርነቱ ኢሳያስን ከስልጣን በማስወገድ ሊደመደም መቻሉ ነው። እንደኔ እንደኔ ግን ፕሬዝዳንት ኢሳያስ አፈወርቂ በፍጹም ካላቸው ወታደራዊ አቅም አንጻር በፍጹም ከኢትዮጵያ ጋር የፊት ለፊት ውጊያን የመቅጠም አቅም የላቸውም። ይህን የተናገሩት የቀድሞ የኢትዮጵያ አየር ኃይል አዛዥ ጀነራል አበበ ተክለ ሃይማኖት ከወራት በፊት ብለሪፖርተር ጋዜጣ በሰጡት አስተያየት ነው። ከሰሞኑ ደግሞ ፕሬዚዳንት ኢሳያስ አፈወርቂ በኢትዮጵያ ላይ ግልጽ ጦርነት ማወጃቸውን ተከትሎ በእርግጥም በአገራቱ ማለት ጦርነት መቀስቀሱ አይቀሬ ነው አስብሏል ጀነራል ጻድቃን። ጦርነቱ ከፈነዳ ካርታ ለዋጭ ይሆናል ያሉት ውጥረት አቶ ገብሩ አስራት እንዳሉት ጦርነቱ ተጀምሯል። የቀረው ውጊያው ነው። ሁለቱም ኃይሎች በግልጽ የፕሮፓጋንዳ ፊልም ውስጥ ይገኛሉ። የኢትዮጵያ የፖለቲካ ኃይሎችም አሰላለፋቸውን እየለዩ ይመስላል። ውሻ ወደ ትፋቱ እንደሚመለስ ህወሓት ወደ ሻዕቢያ አሰላለፉን አዙሯል። የህወሓት ሰዎች ውሎ አዳራቸው አስመራ ከሆነ ከራርሟል። የኤርትራ ሹማምንትና የጦር መኮንኖችም መቀሌን ሁለተኛ ቤታቸው አድርገውታል። በአንጻሩ አብይን ለማስወገድ ከሰይጣንም ጋር ቢሆን እንሰራለን የሚሉት የፋኖ አማጺዎች ከኤርትራ ጋር ግንኙነት ከጀመሩ ከረምረም ብለዋል። ዋዜማ ራዲዮ ባለፈው ሳምንት ያወጣው መረጃም የፋኖና ሻቢያን ያልተቀደሰ ጋብቻ የሚያስረግጥ ነው። አሜሪካ ኢትዮ ኤርትራ ቋፍ ላይ ናቸው ብትልም ፕሬዚዳንት ኢሳያስ ባለፈው ሳምንት በግልጽ ዘለፋ በማሰማታቸው የጦርነቱ አይቀሬነት ይበልጡኑ እየጨመረ መጥቷል። የሰሞኑ የፕሬዚዳንት ኢሳያስ ንግግር በእርግጥም በአገራቱ መካከል ጦርነት ሊፈነዳ ቋፍ ላይ መሆኑን እያስረገጠ ነው። የኢሳያስ ንግግር ብዙ እያስባለና ብዙ እየተተቸ ብዙ ደግሞ እያነጋገረ ይገኛል። ከተለያየ አቅጣጫ ለኢሳያስ ንግግር የሚሰጡ መልሶች በቀጠሉበት በዚህ ወቅት ታዲያ ለፕሬዝዳንቱ በእንግሊዝኛ ግልጽ ደብዳቤ ብለው ሰፊ መጣጥፍ ያስነበቡት የአዲስ አበባ ዩኒቨርሲቲው የፖለቲካ ሳይንስ መምህር ዶክተር መብራቱ ከለቻ ጠለቅ ያሉ ሀሳቦችን አስፍረዋል። ፕሬዚዳንት ኢሳያስ ስለ ውጭ ኃይሎች ጣልቃ ገብነት ያወራሉ። ይሁን እንጂ የእሳቸው ጦር ኢትዮጵያ ጦርነት ውስጥ ገብቶ መሳተፉና ከፍተኛ ጭፍጨፋና እልቂት መፈጸሙ ጣልቃ ገብነት ካልተባለ ሌላ የውጭ ጣልቃ ገብነት ከየት ሊመጣ ነው? በማለት ይሞግታሉ። ኢሳያስ የሌለ የእጅ አዙር ጣልቃ ገብነት ትርክት በመሳል በጎረቤት ኢትዮጵያ ጦር አስገብተው የፈጸሙትን ወንጀል ለመሸፈን መሞከራቸው እጅግ አደገኛና ጨካኝ አቋም መሆኑን ነው ጸሐፊው የጠቀሱት ኢትዮጵያ በብሔር ፖለቲካ ቀውስ ውስጥ ገብታለች ብለው ኢሳይያስ መናገራቸው ተገቢነት የለውም። የብሔር ፖለቲካ ቀውስ ፈጥሮ ከሆነም የኢትዮጵያ ብዝሃነትን በአግባዊ ማስተናገድ ችግር ከገጠማ እሱን ማስተካከል ለእኛው ለኢትዮጵያውያን የሚተው የቤት ስራ እንጂ ፕሬዚዳንት ኢሳይያስ እርሶን ሊያስጨንቅና ከንፈር ሊያስመጥጥ የሚገባው ጉዳይ መሆን የለበትም። ከብሔር ፖለቲካ በተጨማሪም ስለ ኦሮሞማ ርዕዮተ ዓለም እንዲሁም ስለ ኩሽና ሴም ግጭት ማንሳቶም ቢሆን የመነጨው እርሶ ብዝሃነትን ለሚያስተናግድ ፖለቲካ ያለትን ጥላቻ እንጂ እንጂ ሌላ አይደለም። በማለት ነው የፖለቲካ ሳይንስ መምህሩ ኢሳያስን የሚተች ሀሳባቸውን ያንጸባረቁት። በኢትዮጵያ ወገን ከተሰለፉ መንግስትን ከሚቃወሙና ከሚደግፉ መካከል በርካታ ሊቃን የኢሳያስን ንግግር በመተቸት በተጠመዱበት በዚህ ወቅት የኤርትራው መሪ መልእክት ጥቂት የማይባሉ ሰዎችን በተቃራኒው ጮ ያስረግጣቸውም እየታየ ነው። ኤርትራም ሆነ መሪዋ ኢሳያስ የተከተሉት አቋም ትክክል ስለሆነ ጥፋተኛውና ሊወገዝ የሚገባው የኢትዮጵያ መንግስት ነው የሚሉ ድምጾችም እየተስተጋቡ ነው። አንዳንድ የማህበራዊ ትስስር ገጾችና ማህበራዊ አንቂነን የሚሉ ወገኖች የኤርትራን ሰላሳ አራተኛ የነፃነት በዓል አከባበር ደማቅነት አጉልተው የሚያሳዩ ቪዲዮዎችን፣ ፎቶግራፎችንና መረጃዎችን በማጋራት ስራም ተጠምደዋል። የአስመራ ከተማው የምሽት ርችት ተኩስ ምስል ከሁሉ በላይ ከፍተኛ ትኩረት አግኝቶ ነበር የከረመው ለመሬት ቀረብ ብለው የሚበሩ ጄቶች ድምጾች ሲያጓሩ የሚደመጥበትና በአስመራ ስታዲየም የተስተናገደው የባህር ኃይል የምድር ኃይልና የሌሎች ወታደራዊ ክፍል ሰልፎች ምስሎችም ቢሆኑ በሰፊው ሲጋሩ ታይተዋል። የኤርትራ ደጋፊ ነን የሚሉ ወገኖችም ኤርትራ ሁለት ወጣት ተሰዶ ባዷን የቀረች ሀገር ሆናለች፣ ወጣቱ የግዳጁ ውትድርናን ጠልቶ ከአገር በመሰደዱ የቀሩ ዜጎች አዛውንትና አረጋውያን ብቻ ናቸው፣ አገሪቱ ዛሬ የሚዋጋ ኃይል የሌላት ደካማ ናት ብለው የሚናገሩና ኤርትራን ሊያጠቁ የሚሞክሩ ሁሉ ይህን የመሰለ ጦርና ኃይል አደራጅተናል የሚሉ መልእክቶች የሚያስተላልፉ መረጃዎችን በሰፊው በማሰራጨትም ተጠምዷል። ከዚሁ ጎን ለጎንም ጽምዶ እየተባለ ስለሚጠራውና የኤርትራና የህወሓት አዲስ የፖለቲካ ጋብ ብቻቸውን መገለጫ ሆኖ በማገልገል ላይ ስለሚገኘው የትብብር ፖለቲካ በሰፊው ሲያራግቡ የሰነበቱም አሉ። ሻቢያና ህዋት አሁን ዳግም የፖለቲካ መቀራረብና ትብብር መጀመራቸውን የሚናገሩት እነዚህ ወገኖች የትግራይና የኤርትራ አዋሳኝ ድንበሮች መከፈታቸውንና የህዝብ ለህዝብ ግንኙነትና መቀራረብ እንደገና መጀመሩንም እየዘገቡት ነው። እነዚህ ወገኖች ከዚህ በተጨማሪም በሻቢያና በፋኖ ኃይሎች መካከል ግንኙነትና ወዳጅነት መጠናከሩን በማከል ጭምር የኢትዮጵያ መንግስት በሰሜን ኢትዮጵያ አቅጣጫ ጦርነት ቢከፈት በተባበረ ለመመለክ እንደ ለመመከት የተዘጋጀ ጥምር ግንባር ወይም ቅንጅት ስለመፈጠሩ ለማስገንዘብ ሲጥሩ እያየናቸው ነው። ስለዚህ ጉዳይ ሪፖርተር ጋዜጣ የጠየቃቸው አንድ የፖለቲካ ተንታኝ ሻቢያን ከህወሃት ሊያቀራርብ የሚችል አጋጣሚ እንደተፈጠረ ሁሉ ሻቢያን ከፋኖ ጋር በጋራ ለመስራት የሚያመች አጋጣሚ መኖሩን ጠቅሰው፣ ነገር ግን የፋኖ ኃይሎች ከህወሃት ጋር በጋራ ተባብረው ይሰራሉ የሚለው ግምት አስቸጋሪ ነው ይላሉ። ከሰሞኑ ፋኖዎች የራሳቸውን የመደራደሪያ ነው ያሉትን የጋራ አቋም በጽሁፍ ይፋ አድርገዋል። ከዚህ አቋም መረዳት እንደቻልኩት ደግሞ የፋኖ ጥያቄ ከህወሓትም ሆነ ከሻቢያ ጉዳይ ጋር የማይገናኝና በጋራ ለመስራትም እንቅፋት መሆኑን ነው በማለት ገልጸዋል። የኤርትራው መሪ ኢሳያስ በዚህ ደረጃ በኢትዮጵያ መንግስት ላይ ጠንካራ ትችትና ዘለፋ ለማሰማት የፈለጉት ምን አስበው እንዲሁም ደግሞ ምን ተማምነው ነው የሚል ጥያቄ ቀርበላቸው፣ እኚሁ ተንታኝ የራሳቸውን ግምት እንዲ ቀህ ሲሉ አስቀምጧል። ሻቢያ አሁን የሰለጠነና የውጊያ ልምድ ያለው ጦር ባለቤት የሆነውን የህወሓትን ኃይል አጋርነት አግኝቶ ቀርቶ በትግራይ ጦርነት ወቅትም ቢሆን የእኔ እርዳታ ባይኖር የኢትዮጵያ መንግስት ተሸንፎ ነበር የሚል ግምገማ አለው። ይህ ደግሞ የኢትዮጵያ መንግስት ባለስልጣናትም ሆነ የጦር አመራሮች ጭምር የሻቢያ ውለታን ሲያወድሱ ከመታየታቸው ጋር ተዳብሎ ጠንካራ እምነት ሆኗል። ሻቢያ ከዚህ በተጨማሪም የሱዳን የግብፅና የሳውዲ አረቢያ ድጋፍ እንደሚኖረውም በደንብ ያሰላ ይመስለኛል። የኢትዮጵያ በጦርነት መዳከምና አለም አቀፍ መቀነስ በቅርብ ጊዜ በባህር በር ጥያቄ ጉዳይ ከጎረቤት አገሮች ጋር ከገባችበት ውጥረት ጋር ተዳምሮ ሻቢያ በቂ ዝግጅት አለኝ የሚል በራስ መተማመን እንዲፈጠርበት የሚጋብዝ ነው። ይሁን እንጂ ኢትዮጵያ ብትሆን ወደ ጦርነት ከተገባ ደጋፊ አገሮች እንደሚኖሯት መገመት ቀላል ነው። ሱዳን ለዚህ ጥሩ ምሳሌ ናት። የሳውዲ አረቢያና የተባበሩት አረብ ኤምሬትስ ተቃራኒ ጎን ለይቶ በሱዳን ጦርነት መሰለፍ ግጭቱ ከሁለት አመታት በላይ ሳይበርድ እንዲቀጥል ምክንያት መሆኑ ይታወቃል። በኢትዮጵያም ቢሆን አንዴ ጦርነቱ ከፈነዳ ለይቶ የሚዋጋ ደጋፊ ወገን ማግኘት አይቸግርም በማለት ነው የኢትዮጵያና የኤርትራን ሰሞነኛ ውጥረት ወደ ከፋ ቀውስ ሊያመራ የሚችልበት እድል የተዘጋ አለመሆኑን ያብራሩት። ኤርትራ ነፃና ሉዓላዊ ሀገር ሆኛለው ብላ ከተመሰረተችበት ጊዜ ጀምሮ ባለፉት ሰላሳ አራት አመታት በዙሪያዋ ካሉ በርካታ አገሮች

ስትዋጋ ነው የኖረችው። ይህም ሻቢያ ከግጭት ውጪ ህልውና የለውም የሚያስብል ነው። በቀይ ባህር ባሉት በሃኒሽ ደሴቶች ይገባኛል ከየመን ጋር እንደ አውሮፓውያን አቆጣጠር በ1995 ተዋግታለች። ከዚያ ወዲህ ደግሞ እንደ አውሮፓውያን አቆጣጠር ከ1996 እስከ 1998 የሱዳን ተቃዋሚዎችን ደግፋ የሱዳን መንግስትን ስትዋጋ ቆይታለች። በተጨማሪም እንደ አውሮፓውያን አቆጣጠር ከ1998 እስከ 2000 ደግሞ ከኢትዮጵያ ጋር በባድመ ድንበር ይገባኛል የተነሳ ከባድ ጦርነት አካሂዳለች። በተመሳሳይ በፈረንጆች 2008 በራስ ዱሜራ ድንበር ይገባኛል የተነሳ ከጅቡቲ ጋር ወደ ግጭት ገብታለች። ከእነዚህ ሁሉ በተጨማሪም በሶማሊያ የእርስ በርስ ግጭት ውስጥ ጣልቃ በመግባት ከኢትዮጵያ ጋር የእጅ አዙር ግጭት ውስጥ ገብታ መቆየቷ፣ እንዲሁም በሶማሊያ የሚንቀሳቀሱ ቀጠናዊ ስጋት የደቀኑ አሸባሪዎችን ስትደግፍ መኖሯም በታሪክ መዛግብት ሰፍሮ ይገኛል። የፕሬዝዳንት ኢሳያስ አገዛዝ በተከተለው ቀጠናዊ ግጭትና ውጥረትን በሚያጭሩ ፖሊሲዎች የተነሳ ኤርትራ በዓለም አቀፉ ማህበረሰብ ማዕቀብ ስትማቀቅ እንደኖረች ሀቅ ነው። ከአስርተ ዓመታት በላይ የዘለቀውን በኤርትራ ላይ የተጣለውን ማዕቀብ ለማስነሳት ኢትዮጵያ በቅርብ ዓመታት ዓለም አቀፉ ማህበረሰብ በይፋ እስከመጠየቅ የደረሰ እርምጃም ወስዳለች። ይህ ደግሞ የሆነው አዲሱ የአብይ አህመድ መንግስት ከአስመራ መንግስት ጋር እርቅ በማውረዱ እንደሆነ የሚዘነጋ አይደለም። የኤርትራና ኢትዮጵያ መንግስታት ከሃያ ዓመት በኋላ ዳግም መታረቅ በወቅቱ ቢደገፍም ወዲያው ወደ መቃወም የገባው የህወሓት ቡድንም የሁለቱ ሀገሮች መንግስታት መቀራረብ ትግራይን ለመውጋት ሆን ተብሎ የተጀመረ ጥረት ነው የሚል ተቃውሞ ወደ ማቅረብም ገብቷል። ይህ ደግሞ በህወሓትና በኢትዮጵያ መንግስት መካከል የተፈጠረውን አለመተማመን እያሰፋው ሄዶ ሄዶ ከባዱ ውጥረት መፍጠሩ በሂደትም ከባድ ጦርነት አስከትሏል። በዚህ ጦርነትም የኤርትራ ኃይል ከኢትዮጵያ ጎን የተሰለፈ ሲሆን ህዋት በጦርነቱ ወቅትም ሆነ ከፕሪቶሪያ ስምምነት በኋላ የኤርትራ፣ የአማራና የኢትዮጵያ መንግስት ኃይሎችን የጠላትነት ስም ሲሰጣቸው መቆየቱ ይታወቃል። አሁን ደግሞ ይህ የኃይል አሰላለፍ የተለወጠ ሲሆን ሻቢያ ከህዋትና ከአማራ ፋኖ ኃይሎች ጋር ተባብሮ ጦርነት ሊከፍት ነው የሚል ስሞታ ተደጋግሞ እየተሰማ ነው። የትግራይ ፖለቲካን በቅርበት የሚከታተሉት ፕሮፌሰር ጌታቸው አሰፋ ዩኤምዲ በተባለ በግል የማህበራዊ ገጽ ሚዲያቸው ላይ ስለ ኤርትራና ስለ ኢትዮጵያ የጦርነት ዳግም መፈጠር ስጋት የህዝብ አስተያየት መጠየቅ ለተከታዮቻቸው አቅርበው ነበር። እሳቸው ቃለ መጠይቁን እስከሰጡበት ቀን ድረስ ወደ 521 ሰዎች ድምጻቸውን መስጠታቸውን የገለጹት ፕሮፌሰር ጌታቸው ከእነዚህ መላሾች መካከል 57 በመቶዎቹ በኤርትራና በኢትዮጵያ መንግስት መካከል ጦርነት ቢፈጠር ትግራይ መሳተፍ የለባትም የሚል ስሜት ማንጸባረቃቸውን ጠቁመዋል። ትግራይ ከኢትዮጵያ መንግስት ጎን መቆም አለባት ያሉት 27 በመቶ መሆናቸውን የሚናገሩት ፕሮፌሰሩ ቀሪዎቹ አነስተኛ የ11 በመቶ አሃዝ ያላቸው አስተያየት ሰጪዎች ግን ከኤርትራ ጎን ተሰልፎ የኢትዮጵያ መንግስትን መውጋት ይሻላል ማለታቸውን በመለስተኛ የህዝብ አስተያየት መገምገሚያ ሙከራቸው ለማወቅ እንደቻሉ አብራርቷል። እኔ ጦርነትን አላበረታታም። ጦርነትም መቼም የትም ቢሆን አልደግፍም። ነገር ግን የጦርነቱ መምጣት አይቀሬ ከሆነ በግሌ የትግራይ ህዝብ ከኢትዮጵያ ጎን ሆኖ ሻቢያን ቢያስታግስ እመርጣለው። ሻቢያን ማስታገሱ ለትግራይም ለኢትዮጵያም፣ ሆነ ለኤርትራና ለቀጠናው ጭምር ትልቅ እፎይታ የሚሰጥ ነው በማለት ነበር ፕሮፌሰር ጌታቸው አሰፋ ከዚህ ቀደም የተናገሩት። ኢትዮጵያና ኤርትራ አሁን ወደ አይቀሬው ጦርነት እየተምዘገዘጉና እያዘገሙ ነው። ስለ ሁኔታው የሰጉ አንዳንድ ወገኖች እንደሚሉት ይህ ጦርነት የሚካሄድበት ዋና የመስተናገጃ ቦታ ሊሆን የሚችለው ደግሞ ከጦርነት ገና ያላገገመው ሰሜን ኢትዮጵያ መሆኑ ብዙ እንደሚያሳስባቸው ይገልጻሉ። የኤርትራና የኢትዮጵያ ወደ ጦርነት መግባት እንደ ከዚህ ቀደሞቹ ጦርነቶች ሊሆን እንደማይችል የሚጠቅሱት እነዚህ ወገኖች ወደ ጦርነቱ አንዴ ከተገባ ለሁለቱም ኃይሎች የመጨረሻቸው ሊሆን እንደሚችልም ያሰምሩበታል። ሱዳን ውስጥ ያልበረደ ትኩስ ጦርነት እያለ ምስራቅ አፍሪካ ቀንድ በብቁ ውጥረቶች በሚገኝበትና ከቅርብም ከሩቅም የራሳቸውን ፍላጎት አንግቦ የተሰለፉ ኃይሎች በበዙበት በዚህ ወቅት ሁለቱ ሀገሮች ሌላ ዙር ጦርነት ማስተናገድ ፈጽሞ እንደማይችሉ በመጠቆም ሁለቱም አካላት እንዲሁም ዓለም አቀፉ ማህበረሰብ የሰላም አማራጭ መፍትሄዎችን እንዲያማትሩ ነው እያሳሰቡ የሚገኙት።